ትላንት ምሽት በ14ኛ ሳምንት የእንግሊዝ ፕሪምየር ሊግ አርሰናል በሜዳው ብሬንትፎርድን አስተናግዶ ሁለት ለዜሮ በሆነ ውጤት ማሸነፍ ችሏል። ሊቨርፑል ባንፊልድ ከሰንደርላንድ ጋር ነጥብ መጋራት የቻለ ሲሆን፣ ቼልሲ ከሜዳው ውጪ ሽንፈት ገጥሞታል። አህመዲን ከማል ተጨማሪ አለው። ትላንት ምሽት በተከናወነ የእንግሊዝ ፕሪምየር ሊግ ጨዋታ በርካታ ውጤቶች ሲመዘገቡ ኤሚሬትስ ስቴዲየም ብሬንትፎርድን የገጠሙት መድፈኞቹ ሁለት ለባዶ በሆነ ውጤት በማሸነፍ ጣፋጭ ድልን አስመዝግበዋል። ቡካዮ ሳካንና ቪክተር ዮክረስን በተቀያሪ ወንበር ላይ ያስቀመጡት ማይክል አርቴታ ምሽት ጨዋታውን ተቆጣጥረው መጫወትም ችለዋል። በመጀመሪያው አጋማሽ በ11ኛው ደቂቃ ላይ ሚኬል ሜሪኖ በግንባር ገጭቶ ማስቆጠር በቻላት ግብ እስከ ዘጠናኛው ደቂቃ አንድ ለባዶ እየመሩ ቢቆይም ተቀይሮ የገባው ቡካዮሳካ ዘጠናኛው ፕላስ አንድ ደቂቃ ላይ አርሰናልን ሁለት ለባዶ እንዲያሸንፍ ማድረግ የቻለችውን ግብ ከመረብም ጋር አገናኝቷል። ሚኬል ሜሪኖ ምሽት በግንባር ገጭቶ ጎል ማስቆጠሩን ተከትሎ ከባለፈው ዓመት ጀምሮ ያስቆጠራቸው 14 ግቦች መካከል ስምንቱ በግንባር የተቆጠሩ በመሆን በፕሪምየር ሊጉ ቀዳሚው ተጫዋችም ሆኗል። በምሽቱ ጨዋታ ክሪስቲያን ሞስኬራ እና ዲክላን ራይስ በጉዳት ከሜዳ ተቀይረው መውጣታቸውም አይዘነጋም። ከጨዋታው በኋላ የመድፈኞቹ አሰልጣኝ ማይክል አርቴታ አስተያየታቸውን የሰጡ ሲሆን ሜሪኖ ምሽት አስደናቂ በር ጎሉንም ያስቆጠረበት መንገድ እጅግ አስደናቂ ነበር ሲሉም አስተያየታቸውን ሰጥተዋል። የቪድራያ በርካታ ኳሶችን በያድን ኖሮ ጎል ይቆጠርብን ነበር ያሉት ማይክል አርቴታም በሳምንቱ አጋማሽ ሮብ ተጫውተን ቅዳሜ ዳግም መጫወታችን አግባብነት የሌለው ጉዳይ ነው ሲሉም ሀሳባቸውን ሰጥተዋል። ምሽት አርሰናል ማሸነፉን ተከትሎ ነጥቡን ወደ 33 ከፍ በማድረግ በሊጉ አናት ላይ መቀመጥም ችሏል። በሳምንቱ መጨረሻ በሜዳው ስታንፎርድ ብሪጅ ከአርሰናል ጋር አንድ ለአንድ ተለያይተው የምሽቱን ጨዋታ ያደረጉት ቼልሲ በኢላንድ ሮድ ከባድ ሽንፈትም ደርሶበታል። ሌድስ ዩናይትድ ቼልሲን በሜዳው በገጠመበት ጨዋታ ሶስት ለአንድ በሆነ ውጤት ማሸነፍም ችሏል። ጃካ ቢዮል፣ ታናካ፣ ዶሚኒክ ካልቨርት ሊዊን ሶስቱን የማሸነፊያ ግቦች ለሌድስ ዩናይትድ ሲያስቆጥር ቼልሲን ከመሸነፍ ያልታደጋቸውን ብቸኛ ግብ አምሳኛው ደቂቃ ላይ ፔድሮ ኔቶ ከመረብ ጋርም ማገናኘትም ችሏል። ሌድስ ዩናይትድ ከእኛ የተሻለ ቡድን ነበር የሚገባቸው እንድል ነው ያገኙት፣ ሲሉ ኢንዞ ማሪስካ ከጨዋታው በኋላ በሰጡት አስተያየትም ተደምጧል። ዛሬ ሁሉም ተጫዋቾቼ በምርጥ ብቃታቸው ላይ ነበሩ ብዬ አላስብም። ከዚህ ጨዋታ ምንም ጥሩ ነገር የምንወስደው የለም። ሁልጊዜ ሙሉ አቅምህን ተጠቅመ ካልተጫወት ሊጉ በጣም ከባድ ነው፣ ሲሉ ኢንዞ ማሪስካ ከጨዋታው በኋላ አያይዘው ሀሳባቸውን ሰጥቷል። ቼልሲ በ24 ነጥብ አራተኛ ደረጃ ላይም ተቀምጧል። በመጪው ቅዳሜ ከበርነማውዝ ጋር የሚያደርጉት ጨዋታም ተጠባቂ አድርጎታል። በሜዳው አንፊልድ ሮድ ሰንደርላንድን ያስተናግደው ሊቨርፑል አንዳቻ በሆነ ውጤት ነጥብ ተጋርቷል። ሊቨርፑል በሳምንቱ መጨረሻ ከዌስትሃም ዩናይትድ ጋር ባደረገው ጨዋታ ሁለት ለባዶ በሆነ ውጤት በማሸነፍ ሶስት ነጥብ ማሳካት የማይዘነጋ ሲሆን ትላንት ምሽትም የማሸነፍ ቅድመ ግምት ቢያገኝም በሜዳው ነጥብ ጥሏል። አርኔስሎት ሊቨርፑል በምሽቱ ጨዋታ ያሳየው እንቅስቃሴ ከዌስትሃሙ ጋር ተመሳሳይ ነበር፣ ጎል የተቆጠረብን እድለኛ ስላልነበርን ሲሉም ሐሳባቸውን ሰጥተዋል። ግብ ከተቆጠረብን በኋላ ምላሽ ለመስጠት የታገልንበት መንገድ ወድጄዋለሁ ሲሉም አሰልጣኙ አያይዘው ሐሳባቸውን ሰጥተዋል። ከዛም ባለፈ ሊቨርፑል ነጥቡን ወደ 22 ከፍ በማድረግ ስምንተኛ ደረጃ ላይ ሲቀመጥ አቻ የተለያዩ ሰንደርላንዶች በ23 ነጥብ ስድስተኛ ደረጃ ላይ መቀመጥም ችሏል። ብራይተን ኢንድ ሆቭ አልቢዮን በሜዳ አስቶንቪላን አስተናግዶ የአራት ለሶ ሽንፈትም ደርሶበታል። ቫኔ ከሁለት ጎሎችን ሲያስቆጥር ፓው ቶሬስ በራሱ መረብ ላይ ሶስተኛውን ጎል ሲያስቆጥር ኦሌ ዋትኪንስ ሁለት ጎሎችን ለአስቶንቪላ አስቆጥሯል። አማዱ ኦናና እና ዶኔል ማለን ሁለቱን የማሸነፊያ ገቦች አስቆጥሮ አስቶንቪላ ከሜዳ ውጭ አራት ለሶስት በሆነ ውጤት አሸንፏል። አስቶንቪላ ምሽት ማሸነፉን ተከትሎ ነጥቡን ወደ 27 ከፍ በማድረግ ሶስተኛ ደረጃ ላይ ተቀምጧል። የብራይተን ኢንዶቫልቢየን እግር ኳስ ክለብ ባለቤት የሆኑት ቶኒ ብሉም ክስ ሊመሰረትባቸው እንደሆነ ዘታይምስ የወጣው መረጃ አመላክቷል። ቶኒ ብሉምስ ሊከሰሱ እንደሆነ የተነገረው በቁማር ምክንያት እንደሆነ ሲነገር በርካታ ጨዋታዎች ላይ ውርርድ ማድረጋቸው ተገልጿል። በዚህ ምክንያት ቶኒ ብሉምስ ወደ 600 ሚሊዮን ፓውንድ በውርድ ምክንያት የገንዘብ ዝውውር ማድረጋቸውም ይፋ ሲሆን በቀጣይ ክስ ሊመሰረትባቸው እንደሆነም መረጃዎች ጠቁመዋል። የስኮትላንዱ ክለብ ሴልቲክ ዊልፍሬድ ናንሲን ሰሜን የብሬንዳን ሮጀርስ ተተኪ አድርጎ የክለቡ አሰልጣኝ አድርጎ ሾሟል። የ48 ዓመቱ አሰልጣኝ የኤምኤልኤሱን ክለብ ኮሎምፖስ ኪሪዩስን ሲያሰለጥኑ እንደነበር ይታወቃል። አሰልጣኝ ማርቲን ኦኔልስ የክለቡ ጊዜያዊ አሰልጣኝ እንደነበሩ ሲታወስ ዊልፍሬድ ናንሲ በሁለት ዓመት ተኩል የሴልቲክ አሰልጣኝ ሆነው መሾማቸው በይፋ ተረጋግጧል። በቀጣይ እሁድ ሴልቲክ ከሄርት በሚያደርጉት ጨዋታም የመጀመሪያ ስራቸውን እንደሚጀምሩም ይጠበቃል። ናንሲ በሴልቲክ የ137 ዓመት የክለቡ ታሪክ 20ኛው አሰልጣኝም ሆነዋል። 2009 የሴቶች የአውሮፓ ዋንጫ ውድድር በጀርመን እንደሚካሄድ የአውሮፓ እግር ኳስ ማህበር አስታወቀም። የዩፋ ሥራ አስፈጻሚ በስዊዘርላንድ ኒዮን ባደረጉ ስብሰባ መሰረት ውድድሩን ለማዘጋጀት ጥያቄ ካቀረቡ ሀገራት መካከል ጀርመንን መርጧል። ጀርመን የሴቶች የአውሮፓ ዋንጫን ስታዘጋጅ ይህ ለሶስተኛ ጊዜ ሲሆን ውድድሩም በስድስት የጀርመን ከተሞች የሚካሄድ ይሆናል። 16 ሀገራትም በዚህ ውድድር እንደሚፋለሙም ይጠበቃል። ማንቸስተር ሲቲ የፊልፎደንን ውል ለማራዘም ተቃርቧል። እንግሊዛዊ ወጣት ተጫዋች በማንቸስተር ሲቲ ቤት ጥሩ እንቅስቃሴ እያስመለከተ ሲገኝ ተጫዋቹ እስከ 2027 የሚያቆይ ኮንትራት እንዳለው ይታወቃል። ዋ ሰማያዊዎች አሁን ላይ ለፊልፎደን የረዥም ጊዜ ውል ለመስጠት መቃረባቸውን መረጃዎች ጠቅመዋል።